ፕሬዝዳንት ሳህለወርቅ ዘውዴ በዶክተር ወርቅነህ ገበየሁ ልጅ ሰርግ ላይም እንደተገኙ የወጡት መረጃዎች ያሳያሉ። እሳቸውም ከታዳሚዎች መካከል አንዱ እንደነበሩ ጭምር ነው የደረሱን መረጃዎች የሚያሳዩት። በቅርቡ ከስልጣን አለም መውጣታቸው የምታወስ ነው። ታዲያስ ፕሬዝዳንት ሳህለወርቅ ዘውዴ በዚሁ በዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ በመገኘትም ደስታቸውን መልካምኞታቸው እንደገለጹና ከዶክተር ወርቅነህ ገበየሁ ጋር በጣም ወዳጅ እንደሆኑ ጭምርም የደረሱን መረጃዎች ያሳያሉ። በዚሁ በካፕቴን አማኑኤል ና በካፕቴን ማይለት ተረፈ ሰርግ ላይ ከተገኙት መካከል ፕሬዝዳንት ወይም የመንግስት ባለስልጣን ከነበሩት መካከል ሌላኛው የሆኑት ፕሬዝዳንት ሳህለወርቅ ዘውዴ እንደሆኑ ጀምርም በዋናነትም እንደተቃበዙ ጀምርሞ የወጡት መረጃዎችን በማስመልከትም ለእናንተ ይዘንላችሁ የመጣ ነው። ሚኪ ነኝ። ከሚኪ ቻናል ሰብስክራይብ በማድረግ ወቅታዊና ታማኔ እንዲሁም ሚዛናዊ መረጃ ያገኙ። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።